ስንት ነው? ባለዚህ መቶ ሀያ መጨረሻ ውስጥ ንገረኝ። ኧረ የምን ቲክቶክ አይደለም።

ስንት ነው ይሄ? ገበያ ከብት ገበያ እንትን እያልኩ እየሰራ ስንት ነው? መቶ ሰላሳ መቶ ሰላሳ ይችላል። በውጉ ብለስ ንገረኝ መጨረሻው ወገብ መሻላ ያወጣል።